ሰበር ዜና አፋር ላይ የተለኮሰው ሳት ሲቀጣጠል ወልቃይት ላይ ኮሎኔል ደመቀ ክተት ብለዋል ውልቃይት ከባድ ወታደሮች ትርምስ ተፈጥሯል። ወዲህ ከአዲስ አበባ ደግሞ አንድ ልዩ ኮማንዶ እንዲሰማራ ትእዛዝ ወጥቷል። የኮማንዶ ስምሪቱ ጉዳይ የተሰማው ሻቢያ ኢትዮጵያን ጉሮሮ ለማነቅ የኢትዮ ጅቡቲን መንገድ ለመቁረጥ እየተንቀሳቀሰ ባለበት ወቅት ነው። እንደተፈራው ጦርነቱ ተጀምሯል። አፋር ላይ የተለኮሰው ጦርነት ወደ ወልቃይት እየዞረ ነው። ይህን ተከትሎ ኮነን የደመቀ ዘውዶ ሰራዊታቸው በተጠንቀቅ ሆኖ እየጠበቀ መሆኑን ይፋ አድርጓል። በአፋር ግንባር ከተጀመረው ጦርነት ጀርባ ሻቢያ ኢትዮጵያን ጉሮሮ ለማነቅ እየተንቀሳቀሰ ነው። ዋና ዋናዎቹን ሁለቱን የኢትዮጵያ መውጫ በሮች ማለትም ኢትዮ ጅቡቲን መስመርና የወልቃይትን ቀጠና ለመቆጣጠር እየተንቀሳቀሰ ነው። በአፋር የተቀሰቀሰውን ውጊያ ተከትሎ በወልቃይት ከፍተኛ ወታደራዊ ውጥረት ነግሷል። በዝርዝር እናስደምጣችኋለን። ጠቅላይ ሚኒስትር አብይ አዘዙ፣ የኮማንዶ ጦር ተሰማራ። ፌዴራል ፖሊስ ልዩ የሆነ ኮማንዶ ኃይል በተለያዩ የሀገሪቱ ክፍሎች ማሰማራቱ ታውቋል። ኮማንዶዎቹ የተለየ ተልእኮ እንደተሰጣቸውም ታውቋል። እንመለስበታለን። የፕሬዝዳንት ኢሳያስ አፈወርቂ የልብ ወዳጅና የትግል ጓድ ሕይወታቸው አለፈ። ኢሳያስ የወዳጃቸው የቀብር ሥነ ሥርዓት ላይ በተሰበረ ልብ ሁኖ ታይተዋል። ታደምጡታላችሁ። በሚቀጥሉት ጥቂት ወራት ሕገ መንግሥት እንዲሻሻል ለመንግስት ጥያቄ ቀረበለት። ከስድስተኛው ጠቅላላ ምርጫ በፊት ጠቅላይ ሚኒስትር አብይ አህመድእና የብሔራዊ ምርጫ ቦርድ ኃላፊዎች በተገኙበት አንድ መድረክ ላይ የምርጫ ስርዓቱን አስመልክቶ በተደረገው ውይይት የሀገሪቱ የምርጫ ስርዓት ከአብላጫ ወደ ተመጣጣኝ የምርጫ ስርዓት መለወጥ እንዳለበት መግባባት ላይ ተደርሶ እንደነበር ይታወቃል። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይረሳችሁ የተወደዳችሁ የአፍታ ሚዲያ ቤተሰቦች ከአንድ አፍታ ላሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ ሜሪት ፕሮፐርቲ እስከ 30 ፐርሰንት ቅናሽ የተደረገባቸውን እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ በ10 ቅድመ ክፍያ ይዞሉት ቀርበዋል። ባለ ሁለት መኝታ በ850 ሺህ ብር፣ ባለ 3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል የተደረጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904928828 ላይ ፈጥነው ይደውሉ። እንደ ተፈራው ጦርነቱ ተጀምሯል። አፋር ላይ የተለኮሰው ጦርነት ወደ ወልቃይት ሊዞር እንደሚችል ተሰምቷል። ይህን ተከትሎ ኮሎኔል የደመቀ ዘውዱ ሰራዊታቸው በተጠንቀቅ ሆኖ እየጠበቀ መሆኑን ይፋ አድርጓል። በአፋር ግንባር ከተጀመረው ጦርነት ጀርባ ሻቢያ የኢትዮጵያን ጉሮሮ ለማ ነቅ እየተንቀሳቀሰ ነው። በአፋር የተለኮሰው እሳት ፊቱን ወደ ወልቃይት ማዞሩ እየተሰማ ነው። ዋና ዋናዎቹን ሁለቱን የኢትዮጵያ መውጫ በሮች ማለትም የኢትዮ ጅቡቲን መስመርና የወልቃይትን ቀጠና ለመቆጣጠር እየተንቀሳቀሰ ነው። በአፋር የተቀሰቀሰውን ውጊያ ተከትሎ በወልቃይት ከፍተኛ ወታደራዊ ውጥረት ነግሷል። ህወሓት የጠቅላዩንና ፊልድ ማርሻሉን ማስጠንቀቂያ ችላ ብሎ ጦርነቱን ጀምሮታል። ቡድኑ በአፋር በኩል በጀመረው ውጊያም ወረአም ኮሰበበራም ዶያም ዶያ ገዳ ባልአም ካርማ አጋና ሚልክ የተባሉ ስፍራዎችን ተቆጣጥሯል። የአፋር ጦርም እነዚህን ቦታዎች ለማስለቀቅ መልሶ ማጥቃት መክፈቱ ታውቋል። ህወሓት እነዚህን ስፍራዎች የተቆጣጠረው በሻቢያ ትእዛዝ መሆኑ የተነገረ ሲሆን ዓላማውም የኢትዮጵያን ጉሮሮ መዝጋት እንደሆነ ተነግሯል። በአፋር በኩል የኢትዮ ጅቡቲን መስመር መቁረጥና መቆጣጠር ያለመ ሲሆን ከወዲያ ደግሞ በወልቃይት በኩል የሱዳን ድንበርን መቆጣጠር አቅደዋል። የአፋሩን መንገድ ለመቁረጥ እየተንቀሳቀሱ ሲሆን የወልቃይቱን መስመር ለመቆጣጠር ደግሞ ከፍተኛ ቁጥር ያለው ኃይል ወደ ስፍራው እያጓጓዘ ነው። ፕሬዝዳንት ኢሳያስ ኢትዮጵያን የእጅ መዳፋቸው ያህል ጠንቅቀው ያውቋታል የሚባልላቸው መሪ ናቸው። አቶ ኢሳያስ ኢትዮጵያም የፊት ለፊት ጦርነት እንዳትከፍትባቸው በይፋ ውክልና ጦርነቱን የጀመሩት ሲሆን ለህወሓት ጄኔራሎች የሰጡት ጥብቅ ትእዛዝም እየተፈጸመ ነው። የአፋሩ ጦርነት በተቀጣጠለበት በዚህ ወቅት ወልቃይት ለመግባት ያሰፈሰፈው አርሚ ሰው ኃይል ወልቃይትን እንዲቆጣጠር ማዘዛቸው ተነግሯል። ሻቢያ የቆየ እቅዱን ለማሳካት የሚንቀሳቀስ ሰው በአፋር በኩል ያለውን የትግራይ የሰላም ኃይልን መምታትና የጅቡቲ የኢትዮጵያን መስመር መቁረጥ ጋር የኢሳይያስ ከካይሮ መመለስና የግብጽ ባለስልጣኖች ወደ ጅቡቲ መጓዝ ጋር ተያይዞ ጦርነቱ ሊቀጣጠል እየተቃረበ ይመስላል። በሌላ በኩል ሕዋት በወልቃይት ያለውን ጦር መምታትና ማስለቀቅ ፕላን አውጥቶ ለጊዜው የጆን መዲድ ጦር ሀራ ያሉት ጋር ጦርነት ከፍተው ለሁለተኛ ቀን ቀጥሏል። አቶ ጌታቸው ረዳም ይህንን ውቅድ ይፋ አድርገውታል። ጦር አውርድ በሚል ጸሎት በራስ ህዝብ ላይ መከራና ጭፍጨፋ መጋበዝ ክህደት ነው ያሉት ሚኒስትር ጌታቸው በትግራይና በአፋር በኩል ያላችሁ የትግራይ ሰራዊትና የትግራይ የሰላም ኃይል የሻቢያን ፍላጎት ለማሳካት ወደ እርስ በርስ ግጭት መግባት የለባችሁም ብለዋል። ጌታቸው ተማጽኗቸውን ቢያቀርቡም፣ ውጊያው ግን አድማሱን እያሰፋ እንደሚገኝ ከስፍራው የሚወጡ መረጃዎች አረጋግጠዋል። ጌታቸው የትግራይ ሰራዊት ያሏቸው ቲዲኤፍና አራ መሬት ውጊያ ገጠ ነው። ለአፋር ክልሉ ግጭት ምክንያት የሆኑት ትናንት ምሽት በሁለቱ ኃይሎች መካከል የተቀሰቀሰው ውጊያ ሕወሓት ገፍቶ ወደ አፋር ክልል እንዲገባ ምክንያት መሆኑ እየተገለጸ ነው። የአፋር ክልላዊ መንግስት የሕወሓት ታጣቂዎች ወደ ክልሉ ገብተው ስድስት መንደሮችን በኃይል በመቆጣጠርና ንጹሃን ነዋሪዎችን በሞርታርና በዙ 23 በመደብደብ ከሷል። ሕወሓት በአፋር ክልል ጥሶ በመግባት በፈጸመው ጥቃት ሶስተኛ ዓመቱ ላይ የሚገኘውን የፕሪቶሪያን የግጭት ማቆም ነት እንዳፈረሰው ተገልጿል። የክልሉ መንግስት ባወጣው መግለጫ የህዋት ታጣቂዎች የገቡት በዞን ሁለት መጋሌ ወረዳ ቶንሳ ቀበሌ በኩል መሆኑን ገልጧል። የቡድኑ ታጣቂዎች በቶንሳ ቀበሌ ላይ ተኩስ በከፈቱበት ወቅት የአፋር ሽማግሌዎች ታጣቂዎቹ ወደ መጡበት እንዲመለሱ ቢማጸኗቸው ፍቃደኛ እንዳልነበሩ መግለጫው ጠቅሷል። ክልሉ በመግለጫው የህዋት ቡድን ከድርጊቱ ባስቸኳይ ካልተቆጠበ ራሱን ከውጫዊ ጥቃት የመከላከል ኃላፊነት እንደሚወጣም እንደሚወጣ አስጠንቅቋል። ጠቅላይ ሚኒስትር አብይ አዘዙ የኮማንዶ ጦር ተሰማራ። ፌዴራል ፖሊስ ልዩ የሆነ ኮማንዶ ኃይል በተለያዩ የሀገሪቱ ክፍሎች ማሰማራቱ ታውቋል። ኮማንዶዎቹ የተለየ ተልዕኮ እንደተሰጣቸውም ታውቋል። በቅርቡ በሁሉም የሀገሪቱ አካባቢዎች የትኛውንም አይነት ግዳጅ ለመፈጸም የሚሰማራ በርካታ ልዩ የጸረ ሽብር ኮማንዶ ኃይል አሰልጥኖ ለማስመረቅ የመጨረሻ ምዕራፍ ላይ መድረሱን የኢትዮጵያ ፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል በርካታ የልዩ ጸረ ሽብር ኮማንዶ ኃይል አሰልጥነን ለማስመረቅ የመጨረሻ ምዕራፍ ላይ ደርሰናል ሲሉ በበጀት ዓመቱ አንደኛ ሩብ ዓመት የቅድ አፈጻጸም ማጠቃለያ ግምገማ ላይ ተናግረዋል። የፖሊስን አቅም በከፍተኛ ደረጃ የሚያሳድግና ተልኮን የሚያሳልጥ ዘመናዊ የትጥቅ አቅም በልዩ ሁኔታ መሟላቱን የገለጹት ኮሚሽነር ጄኔራሉ ይህንን መጠቀም የሚችልና ለበርካታ ወራት ልዩ ስልጠና እየወሰደ ያለ ልዩ ጸረ ሽብር ኮማንዶ ኃይል በቅርቡ ተመርቆም በሁሉም የሀገራችን አካባቢዎች የትኛውንም አይነት ግዳጅ ለመፈጸም እንደሚሰማራ ገልጸዋል። አክለውም የኢትዮጵያ ፌዴራል ፖሊስ የትኛውንም አይነት ፖሊሳዊ ግዳጅ መፈጸም የሚያስችል አቅም እየገነባ መሆኑን ጠቅሰው በቅርቡ በሀገሪቱ በየትኛውም ጫፍ የራሱን ግንኙነት በራሱ ለማሳደግ የሚያስችል የኮሚኒኬሽን አቅም ለመፍጠር ለረጅም ጊዜ የሚያገለግሉ ያጨር የመካከለኛና የረጅም ርቀት የመገናኛ ራዲዮ ግንኙነት ስርዓት ወደ ስራ የሚያስገባ መሆኑን አመላክተዋል። የፕሬዝዳንት ኢሳያስ አፈወርቂ የልብ ወዳጅና የትግል ጓድ ሕይወታቸው አለፈ። ኢሳያስ የወዳጃቸው የቀብር ስነ ስርዓት ላይ በተሰበረ ልብ ሆነው ታይተዋል። የማዕከላዊ ዞን አስተዳዳሪ የነበሩት ብጻይ ፍሳሀዬም ባጋጠማቸው ሕመም በ78 ዓመታቸው ከዚህ ዓለም በሞት መለየታቸውን የኤርትራ ማስታወቂያ ሚኒስቴር ይፋ አድርጓል። ብጻይ ፍሳሀዬም ከ1972 እስከ 1973 በትህሻ የተባለ የቅስቅሳና ድብቅ ቡድን አባል በመሆን ካገለገሉ በኋላ በሐምሌ 1973 የኤርትራ ህዝባዊ ነጻነት ግንባርን ተቀላቅለዋል። በቀጣዮቹ ሁለት አስርት ዓመታት በዘለቀው የብሔራዊ የነጻነት ትግል ወቅት በኤርትራ ህዝባዊ ነጻነት ጦር ውስጥ እንደ ተዋጊ፣ በህዝባዊ አስተዳደር ክፍል እንዲሁም በደህንነት ጸጥታ ክፍል ውስጥ በተለያዩ ኃላፊነቶች ህዝባቸውንና ሀገራቸውን እንዳገለገሉ ተገልጿል። ከነጻነት ማግስትም ብጻይ ፍሳዬም የአስመራ ምክትል አስተዳዳሪ፣ በሰሜናዊ ቀይ ባህር ዞን ዋና ስራ አስፈጻሚ፣ በገንዘብ ሚኒስቴር የጉምሩክ መምሪያ ዋና ዳይሬክተር፣ የሲቪል አቪዬሽን መምሪያ ዋና ዳይሬክተር እንዲሁም የጋሽ ባርካና የማዕከላዊ ዞኖች አስተዳዳሪ ሆነው በቅደም ተከተል በመስራት ለህዝባቸውና ለሀገራቸው የላቀ አገልግሎት ሰጥተዋል ሲል የኤርትራ ማስታወቂያ ሚኒስትር ገልጿቸዋል። የባለስልጣኑ የቀብር ስነ ስርዓት ዛሬ የተፈጸመ ሲሆን፣ በቀብር ስነ ስርዓታቸው ላይ ፕሬዝዳንት ኢሳያስ አፈወርቄና አቶ የማነ ገብረአብ ተገኝተዋል። በሚቀጥሉት ጥቂት ወራት ህገ መንግሥት እንዲሻሻል ለመንግስት ጥያቄ ቀረበለት። ከስድስተኛው ጠቅላላ ምርጫ በፊት ጠቅላይ ሚኒስትር አብይ አህመድ እና የብሔራዊ ምርጫ ቦርድ ኃላፊዎች በተገኙበት አንድ መድረክ ላይ የምርጫ ስርዓቱን አስመልክቶ በተደረገ ውይይት የሀገሪቱ የምርጫ ስርዓት ከአብላጫ ወደ ተመጣጣኝ የምርጫ ስርዓት መለወጥ እንዳለበት መግባባት ላይ ተደርሶ እንደነበር ይታወቃል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሰባተኛው ሀገር አቀፍ ምርጫ ከመካሄዱ በፊት የህገ መንግስት ማሻሻያ በማድረግ የአብላጫ ድምፅ የምርጫ ስርዓትን እንዲቀየር ጠይቀዋል። ፖለቲካ ፓርቲዎች በምክር ቤታቸው በኩል ባቀረቡት ጥያቄ ከቀጣዩ ጠቅላላ ምርጫ በፊት በምርጫ ስርዓቱ ህጉ እንዲደረግ መጠየቃቸውን የዋዜማ ዘገባ ያመላክታል። የፖለቲካ ፓርቲዎች የጋራ ምክር ቤት ይህንኑ ጥያቄ በጽሑፍ ያቀረበው ለህዝብ ተወካዮች ምክር ቤት፣ ለብሔራዊ ምርጫ ቦርድና ለጠቅላይ ሚኒስቴር ጽህፈት ቤት ነው። የፖለቲካ ፓርቲዎች አንስተዋቸዋል ተብለው በጋራ ምክር ቤቱ በኩል ለመንግስት የቀረቡት ጥያቄዎች የምርጫ ስርዓት ለውጥ፣ የእጩ ተመራጮች የድጋፍና ፊርማ ማሰባሰብ ሂደት፣ ፓርቲዎች ከመንግስት የሚያገኙት የገንዘብ ድጋፍና የምርጫ ጊዜ ሰሌዳው በቂና መቼ ጊዜ ቀመር ያለው እንዲሆን የሚሉት መሆናቸው ተገልጸዋል። የፓርቲዎች የጋራ ምክር ቤት እነዚህን ጥያቄዎች ያቀረበው ምርጫ ቦርድ ሰባተኛውን ሀገር አቀፍ ምርጫ ግንቦት 24 ቀን 2018 ዓ.ም ለማካሄድ ጊዜያዊ ሰሌዳ ካወጣ ከቀናት በኋላ ነው። ሕገ መንግስቱ ከጸደቀበት ከ1987 ዓ ም ጀምሮ ሀገሪቱ ስትጠቀምበት የቆየችው የአብላጫ ድምፅ የምርጫ ስርዓት ሲተገበር ቆይቷል። ቀጣዩ ምርጫ ነፃ፣ ፍትሃዊ፣ ሰላማዊና ቅቡልነት ያለው እንዲሆን የህገ መንግስት ማሻሻያ በማድረግ የአብላጫ ድምፅ ምርጫ ስርዓቱ እንዲቀየር ፓርቲዎች መጠየቃቸውን ምክር ቤቱ አስረድቷል። የአብላጫ ድምፅ የምርጫ ስርዓት እንደ ኢትዮጵያ ባሉ የፖለቲካም የቋንቋም የሃይማኖትና ባህል ብዝሃነት ባላቸው ሀገራት የተለያየ የፖለቲካ ፕሮግራምና ማህበራዊ መሰረት ያላቸው የፖለቲካ ፓርቲዎች በፌዴራልና ክልል ምክር ቤቶች ውክልና እንዲያገኙም እድል እንደማይፈጠር ምክር ቤቱ ገልጧል። ባለፉት ስድስት ጠቅላላ ምርጫዎች ተቃዋሚ ፓርቲዎች በህዝብ ተወካዮች ምክር ቤትና በክልል ምክር ቤቶች ወንበር እንዲያገኙ ካደረጉ በርካታ ምክንያቶች መካከል አንዱም የአብላጫ ድምፅ ምርጫ ስርዓቱ መሆኑንም ምክር ቤቱ በዚሁ ደብዳቤው ላይ ጠቅሷል። የአብላጫ ድምፅ የምርጫ ስርዓት ወደ ተመጣጣኝ የምርጫ ስርዓት እንዲለወጥ ከረጅም ጊዜ ጀምሮም የፖለቲካ ፓርቲዎች ጥያቄ ሲያነሱ እንደቆዩ ተገልጧል። ከስድስተኛው ጠቅላላ ምርጫ በፊት ጠቅላይ ሚኒስትር አብይ አህመድ እና የብሔራዊ ምርጫ ቦርድ ኃላፊዎች በተገኙበት አንድ መድረክ ላይ የምርጫ ስርዓቱን አስመልክቶ በተደረገ ውይይት የሀገሪቱ የምርጫ ስርዓት ካብላጫ ወደ ተመጣጣኝ የምርጫ ስርዓት መለወጥ እንዳለበት መግባባት ላይ ተደርሰው እንደነበረም ምክር ቤቱ አስታውሷል። ምክር ቤቱ በተለያዩ ምክንያቶች ሳይለወጥ ቀርቷል የተባለው የምርጫ ስርዓት ለሰባተኛው ሀገር አቀፍ ምርጫ በህገ መንግስት ማሻሻያ እንዲለወጥ አቋም መያዙን ጠቅሷል። ኢትዮጵያ አብላጫ ድምጽ የምርጫ ሥርዓት እንድትከተል በህገ መንግስቱ አንቀጽ 54 ንዑስ አንቀጽ 2 ላይ ተደንግጓል። ፓርቲዎች በጋራ ምክር ቤቱ በኩል ያቀረቡት ሁለተኛው ጥያቄ ብሔራዊ ምርጫ ቦርድ ይፋ ያደረገውን ረቂቅ የምርጫ የጊዜ ሰሌዳ እየተመለከተ ነው የቀጣዩን ምርጫ ጊዜ ሰሌዳም የፖለቲካ ፓርቲዎች የቅድመ ምርጫ ስራዎችን በተሳካ ሁኔታ ማከናወን ይችሉ ዘንድ በቂ ጊዜ መስጠት በሚያስችል መልኩ እንዲዘጋጅ ምክር ቤቱ ጠይቋል።